ኳ ፈድሉል ሐጅ እስ መቼም፣ ፈድሉ ሳይገባን አይደለም ለመሄድ የተነሳሳ ነው። ከዚህ ቀደም የሄዳችሁ አሁንም ዘንድሮ የሄዳችሁ ካሁን በኋላም ለመሄድ እየተዘጋጃችሁ ያላችሁ ፈድሉ የተወሰነ ደረጃ ገብቶናል ማለት ነው። ፈዘኪር ነውና መተዋወሱ ማስታወሱ ጠቃሚ ነውእና እስቲ ሐጁን በተለይ ለመሄድ የተዘጋጃችሁ ወንድምና እህቶች፣ እነዚህ ነጥቦች ላይ በደንብ ትኩረት እንድታደርጉ እፈልጋለሁ። ለምን ካላችሁ ሐጅ በደንብ ሳይገባቸው ይህ የሚሄዱ ሰዎች ዑምራ በደንብ ሳይገባቸው የሚሄዱ ሰዎች ሐረሜንን እንደ ሌላ ሀገር አድርገው ወደ ማየት የሚቃጣቸው ሰዎች አሉ። እንደውም ሙሉ ለሙሉ ሌላ ሀገር እንደሄዱ እንደ መጎብኘት አድርገው ያያሉ ብዬ ለማለት ባልደፍርም ወደዛ አካባቢ የሚዳረሱ ሰዎችን ብዙ ጊዜ ስህተቶችን እናያለን። እና የቦታው ክብር የተግባሩ ክብር ልቅናው፣ ደረጃው፣ ከፍታው የገባን እንደሆነ በዚያ ደረጃ እንዘጋጅለታለን በዚያ ደረጃም ዋጋ እንከፍልበታል። እንደምታውቁት የሐጅና የዑምራ ስራ መስዋዕትነትን መክፈል ነው። ስሜትን መተው ነው። ራስን መርገጥ ነው አደል። እዛ ሄዶ እንግልት ነው ያለው። በጣም የሚገርመው ደግሞ እዚያ እንግልት ውስጥ ለየት ያለ በየትኛውም ቦታ ላይ የማይገኝ እርካታ ያለበት፣ በእንግልት ውስጥ እርካታ ያለበት ቦታ ይሉሃል ሐረሜ ነው። ስቃይ ነው። እዛ ስቃይ ውስጥ ግን እርካታ አለው። በጣም የሚገርመው እዛ እየተሰቃዩ ምናልባት የሚያስለቅስ እስካሁን በኋላ ወደዚህ ቦታ በመጣ እግሬን ቁርጥ ያድርገው የሚባልበት እንግልትና ስቃይ ነው ያለው። በተለይ ደግሞ ከስምንተኛው እለት ጀምሮ አያም ተሽሪ ከሚባሉት ከ13ተኛው ቀን ያለው በተለይ እነዚህ በጣም እንግልቱ ውጣ ውረድ አላቸው። ተማም ሆኖም ግን እየተንገላታ እየተስቃይ በተለይ አሮጌቶቹ ነብሰ ጡር የሆኑ እህቶች በተለይ ሽማግሌዎች የተለያዩ ህመሞች ያሉባቸው ወንድምና እህቶች በአፍያ ልባስ ለብሰው የሚመለሱ አላህ ያደርጋቸውና፣ እንደው በዚህ ፕሮግራማችን ዱዓ የምናደርገው በሽታ ኖሮባችሁ ህመም ኖሮባችሁ ቋሚ ችግር ኖሮባችሁ፣ ሀረሜን የገባችሁ ሰዎች ዘምዘሟን ስትጠጡ ያ የዱንያም የአኸራም ችግራችሁ የምትገላገሉበት ጉዞ አላህ ያደርግላችሁ። እንኳን ሄድኩኝ ከዚህ ችግሬ ከዚህ ህመሜ ድኜ ከችግሬ ወጥቼ ተደስቼ ተመለስኩኝ የምትሉ አላህ ያደርጋችሁ። ወደ ነጥቡ ስመለስ እዚያ ውስጥ እንግልት ነው ያለው። በተለይ ህመም ያለባቸው ወንድምናእህቶች ፊዚካሊ በጣም ወፍራም የሚባሉ ሰዎች አልሞኝም ብቻ፣ እንግልት አለው ታውቁታላችሁና፣ እዚያ እንግልቱ ውስጥ ልዩ እርካታ አለ። ያንን እንግልት ያንን ውጣ ውረድና ስቃይ ስለ ምንድን ነው ያመስዋዕት የሚከፈለው ሲባል ገብቶናል ማለት ነው። እዚያ እንግልት ውስጥ እየተንገላታን የተደሰትንበት ሚስጥሩ እየተንገላታን የሚቀጥለውን ዓመት ሐጅ አላህ ካደረሰኝ እመጣለሁኝ ሁሌም ሁሌ ምን መላለስ አላህ ያደርገን እያለን አደል ዱዓ የምናደርገው ያ ረቢ ቋሚ ደንበኛ ካደርገን እያለን ዱዓ እናደርጋለን አይደል? አሁንም ቋሚ ደንበኛ አላህ ያደርገን እዛ ቤታ ለመመላለስና እዚያ እንግልት ውስጥ ይሄ ምኞት ለሚቀጥለው መነየት ሁለተኛ እግሬን ይቆራርጣው እንዳንል ያደረገን ምንድነው ሲባል ገብቶናል ማለት ነው። የሐጅ ፈድሉ የሐጅ ትሩፋቱ ገብቶናል ማለት ነው።